ዛፍ ይበልጠናል አይበልጠን? በእድሜ እኮ ይበልጠናል። ሳይለፋ አንድ ቦታ ቆሞ ንፋስ ሲመጣ ሲመለስ እያለ ምንም ብዙም ሳይጨናነቅ ማለት ስር ሰዶ ማለት ስር ሰዳችኋሉ የእናንተ በኑሮ ላይ ሀያ ላይ ከኮምፎርታችሁ ምን አድርጎ ትራስት ሚ ሰላሳችሁ ያምራል። ሰው ከህልሙ ጋር ተጣብቆ ከፈጣሪው ጋር ተጣብቆ ከጓደኛው ጋር ቢፋታ ችግር ነው። ከሀያ እስከ 30 ያለውን እድሜ እያሾፈ በዘበት የሚያሳልፍ ሰው ከዛ በኋላ በህይወቱ ለመቀየር በገዛ እጁ ዙሩን አክርሮታል። አስራ አንዱንም ተጫዋቾች ስም፣ ቤተሰብ፣ የቤት ቁጥር፣ ቁመት፣ ልደት የሚያቅሰዋል፣ የእሱ ኑሮ ግን የት እንዳለም አያውቅ ማለት ለሁሉም ጊዜ አለ። ከኮምፎርት ልትወጡ ዝግጁ ናቸው። የሚመቹን ነገሮች ነገ የማይመች ውጤት ሊያመጡ ይችላል። ሰው መርጦ ነው ድሃም የሚሆነው መርጦ ነው ሀብታምም የሚሆነው። በአደጋ ምክንያት ድሃ የሚሆን ሰው እጅግ በጣም ጥቂት ነው። ተመልሶ ግን ሀብታም መሆን ይችላል። ብዙ ሪሰርቾች አሉ፣ ፕራክቲካል ኦፕራ ዊንፍሪ የሰራቸው ማለት ነው። ኦፕራ ዊንፍሪ አንድን ሰው ያፈራውን ሀብት በዘዴ እንዲከስርና ደሃ እንዲሆን አደረገች። ለአንድ ደግሞ ደሃ 1.5 ሚሊዮን ዶላር ሰጠችው። ከሶስት ዓመት በኋላ ሀብታም የነበረው የከሰረው ማለት ነው ተንደፋድፎ መልሶ ሚሊዮነር ሆነ። ደሃውስ? 1.5 ሚሊዮኑን አጥፍቶ መልሶ ደሃ ሆነ። ሰው መርጦ ነው ደሃም የሚሆነው፣ መርጦ ነው ሀብታምም የሚሆነው። ችግር አለ፣ መታመም አለ፣ አደጋ አለ። ግልጽ ነው። አደጋ ሀብታም ድሃ ብሎ ይለያል አይለይም? መብረቅ ሲመጣ ለይቶ ነው እንደሚመታው? ለይቶ ድሃን ቢመታ ሁላችንም በአንዴ ሀብታም አንሆንም? ስለ መብረቅ ብለን ራሱ አይደለም። ስለዚህ ሰዎች ነው። ሞትስ የሚመጣው ለሁሉም እኩል ነው አይደለም? አዎ። በምድር ላይ ምን ሆናችሁ ለመኖር ወስናችኋል? የመጀመሪያው ነገር ውሳኔ አለ ነው። ብዙ ሰው ውሳኔ ሲባል ምን ይባላል? እንደ ፈጣሪ ፈቃድ የለም። እስቲ እንደው ፈጣሪ በፈቃዱ ዝም ብላችሁ ስትጠረጥሩ በሱ ፈቃድ ውስጥ እንዲሳካልን ፍላጎት መሻት ወይም ደግሞ ኢንቴንት አለው ወይስ የለውም? ኮምፎርት ዞን የሚለው ቃል ራሱ ኮንፊውዝ ያደርጋል። ምክንያቱም ብዙዎቻችን በምቾት ውስጥ ለመኖር እንፈልጋለን። ምቾት ውስጥ ለመግባት ግን ከልምዳችን ውስጥ ለመውጣት ፈቃደኛ አይደለንም። ስለዚህ ኮምፎርት ዞን የሚለው የልምድ ቀጠና በሚል ብንተረጉመው ጥሩ ነው። የምቾት ቀጠና አለ አይደለ? የሚመቸን ቦታ፣ የሚመቸን ሰው፣ የሚመቸን ሁኔታ፣ የሚመቸን መዝናኛ፣ የሚመቸን ልብስ፣ የሚመቸን ገንዘብ አወጣት፣ የሚመቸን ስራ እያለ ይቀጥላል አይደል? የሚመቹን ነገሮች ነገ የማይመች ውጤት ሊያመጡ ይችላል። ዛሬ የሚመቸኝ ቁጭ ብዬ ኳስ ማየት ከሆነ ረጅም ሰዓት ምፈጅ ከሆነ ነገር ግን ገቤ ሺሊየነር ብሎ አልቀድም ዋል ማለት ይበላሉ ይጠጣሉ ይለብሳሉ። ገበያ የማያመጡ እዚህ ቤት ውስጥ ማላችሁ እነዚህ ምን ይባላሉ? ስውር ስፌት ጎዳና ተዳዳሪዎች ቤተሰብ አዝኖላቸው የሚቀልባቸው እድሜ ከ18 ዓመት ከሞላ በኋላ ሰው ሆዳችሁን የሚሞላላችሁ ከሆነ የድሩ ድክመት ነው እንጂ ዳሽ። በእውነት አንዳንድ ጊዜ ይገርመኛል ገርመኛል። ኢትዮጵያ ውስጥ እጅግ በጣም የሚገርም መዋደድ የሚመስል መዘነጋጋት አለ። መዘነጋጋት ጎረቤት ኬንያ በስልጠናም በተለያየም ጊዜ ሲሄድ ሳይ 18 ዓመት የሞላው ልጅ ያማዋል ከቤት ካልወጣ፣ ቤተሰብም 18 ዓመት ሲደርስ ያሟሙቃሉ ሊወጣ ነው። ስለዚህ ምን እናደርግ አይነት ነገር ማለት ነው። እዚስ እማዬ ንወዳለ አባዬ ንወዳለ 18 19 20 እዛ ተቆጥሮ ሳል እዛው ቤት ውስጥ ሻማ የሚያበራ ሰዋል። ሊትራሊ እኮ በአንድ ቤት ውስጥ ብሏል ሁለት አውራ ዶሮ ይኖራል። ቀንድ ካወጣን በኋላ በቤተሰብ ውስጥ እኮ ሊትራሊ ሸክም ነን። ያው መቼም ባይነግሩንም ባይነግሩንም ፍቅሩ አለ፣ ግን ራሳችን መቻል አለብን። ስለዚህ ሱራ እንዳለ የመጀመሪያው ግብ ምንድን ነው? ራሴን መቻል። ሊኒየር የሚለውን ተውና መጀመሪያ ራስን በሁለት እግር መቆም። ይህን ሆድ ማንም አይገዛለትም ይሄንን ገላ ማንም አያለብሰው። ለጊዜው የሚመጣውን እንቀበል፣ ነገር ግን በቃኝ የምንልበት ዘመን አያስፈልግም። ዲ ዩ ሃቭ አ ጎል? እንዲህ አይነት ግብ ያላችሁ አላችሁ። ጓደኞቻችሁን እንደሚያስቡት እያሰባችሁ ቤተሰብ ላይ ሆኖ ሰው ኳስ ካየ እኮ በቃ ሊትራሊ በእነሱ ትከሻ ላይ ነው ማለት ነው የሚያየው አይደል። ካፌ የምትገቡ ከሆነ ማኪያቶ የምትጠጡ ከሆነ አይስክሪም የምትልሱ ከሆነ በሰው ብር ላብ እኮ ነው የምትልሱት ባይዘው ላብ ነው። ከዚህ ወዲያ ሁን ብዬ ነው፣ ደጋግሚ ኢማጅን እንድታደረጉት፣ ገዝታችሁ አይስክሪም ላስ ስታደረጉ፣ የአባታችሁ ከሆነ የአባታችሁን ግንባራቸውን ሄዳችሁ ላስ እንደማድረግ ነው። እናትም ከሆነች ጉንጯን ማለት ነው ላስ እንደማድረግ ነው። ላባቸውን አውጥተው ያው ላባቸውን አይ የእኔ እናት እንኳን የጉልበት ስራ አይደለም የምትሰራው ልትሉ ትችላላችሁ። እና መስሪያ ቤት የሚሄዱት የምን ስራ ሊሰሩ ነው? የጽሁፍ ስራ ነው የሚል ሰዋል እስቲ የጽሁፍ ስራ ቤት መስራት ይቻላል አይቻልም መሄድ የሚባል ነገር አለ ወደ መስሪያ ቤት መሄድ ራሱ ላባ አያስወጣም እንዴ ዘንድሮ አዲስ አበባ ውስጥ መሄድ ብቻ ተውት ደርሰው ቢመጡ ራሱ ላባ አይደለም ለሁሉም ጊዜ አለ ከኮምፎርት ልትወጡ ዝግጁ ናቸው ወይ ከምቾታቸው ስልታዊ ማፈግፈግ ፔይ ነው አሁን ዋጋ ክፈሉ ለምሳሌ የምደግፈው ክለብ ዋንጫ ሲበላ ነው የሚያምረው ወይንስ እኔ እህል ስበላ ነው የሚያምረው የትኛው ነው የሚያምረው አይደል የመጀመሪያው። ስለዚህ ከስትራግል እስከወጣ ድረስ ያንን አላደርግም። ከዛ በኋላ ከኮንፎርት እንግዲህ ይሄ ከኮንፎርት መውጣት ይጠይቃል። አይደለ ሰዎች ኳስ ምናምን አየህ፣ ትናንትና ሲል አየ የራሴን ኳስ እኔ እየሰራው አላየው። ኢትዮጵያ ውስጥ ደግሞ ወንድ ሆናችሁ ኳስ አለመደገፍ ማለት ጾታ እንደሌላችሁ ነው የሚቆጠሩ እውነት ወይ ሳስ የማን ደጋፊ ነህ ሲባል ዝም ማለት እንደ ነውር ነው። ከዛ ኮንፎርት ለመውጣት ፈቃደኛ ናችሁ ወይ? እንትናም የአስራ አንዱንም ተጫዋቾች ስም ቤተሰብ፣ የቤት ቁጥር፣ ቁመት፣ ልደትም ያቅሰዋል። የእሱ ኑሮ ግን የት እንዳለ ማያቅ ማለት ነው። ሰው አሳክቶ የሚወደው ነገር ላይ ኢንጆይ ያረገ ቢኖር ችግር የለው። ሳያሳካ ሳይሆንለት ኑሮን ሳያስተካክል እንዴት መዝናኛ ሊያውም የደላቸው ሰዎች ቅሪላ ሲያለፉ ይባላል። በማሪ ኳስ የምትወዱ ሰዎች አንድ ስልታዊ ማፈግፈግ ታደርጋላችሁ። አላይም ዘንድሮ ምን እስካሳካ ድረስ ይህን ህልም ካልሆነ አይታይም። አሁን እንደሱ ስታደረጉ ዋጋ ትከፍላላችሁ። ለምን አብራችሁ የሚያዩ ጓደኞች ዛሬ የት እንገናኝ ሲሉ ሶሪ አላይም። ለምን ምን እያረኩ ነው? እኔ ህልሜን እያየሁ ነው። እንደዛ ሲባል ከጓደኞች ትለያያላችሁ። ሰው ከህልሙ ጋር ተጣብቆ ከፈጣሪው ጋር ተጣብቆ ከጓደኛው ጋር ቢፋታ ችግር የለው። ችግር የለውም። ጓደኛ በህይወታችሁ መንገድ ታገኛላችሁ። ወላድ በድባብ ቴት ደግሞ ወደኋላ ከሚጎትት ጓደኛ ለህልም ወደፊት የሚሰራ ድሪም ያለው እናንብብ፣ እናጥና፣ እንስራ፣ እናቅድ። እስኪ ህልም ምንድን ነው? ህልምሽ ምንድን ነው ከሚል ሰው ጋር መዋል አይሻልም? እንቀይራለን። ሰው ሞልቷል። ችግር የለውም። ያ ሰው መጥላት ማለት አይደለም። ግን ወደኋላ አብሮ ከማጓተት እናንተ ብትወጡላቸው ለጓደኞቻችሁ ነገ ሲቸግራቸው የምትደርሱላቸው እናንተ ናችሁ። ስለዚህ ይህንን ስልታዊ ማፈግፈግ ማድረግ ያስፈልጋል። ፔይደ ፕራይስ ዛሬ ዋጋ ስትከፍሉ፣ ዛሬ ከምቾታችሁ ስትወጡ፣ ዛሬ እንደ ሰው ሳትሆኑ ስትቀሩ ነገ ለፍላጎታችሁ ማድረግ ያለባችሁን ነገር እንድታደርጉ ይሆናል። እኔ ሁልጊዜ የምለው ሰው እድሜ ሀያ ውስጥ እያለ ወጥሮ ሰርቶ ሰላሳ ላይ በሚገባበት ጊዜ ዞር ብሎ ለሀያው ማንነቱ አመሰግናሃለሁ አሪፍ ላይፍ አቀብለኸኛል የሚል መሆን አለብን። ከዛ ሰላሳ ላይ ደግሞ ግጥም አርጋችሁ ሰርታችሁ አርባ ላይ ስትገቡ፣ ሰላሳን ዞር ብላችሁ ሰላሳ ላይ ያለው ማንነት በእውነት አመሰግናለሁ፣ አብረ አርባይን ምን አርገህልኝ ምቹ አርገልኝ። አለበለዚያ ነገ ነው ምን በለው ዛሬ ከጓደኛ ጋር መዝናናት፣ መተኛት፣ ፊልም ማየት፣ ኳስ ማየት፣ ከማንበብ መራቅ፣ ከማለም መራቅ፣ ከማመን መራቅ፣ ከመሰልጠን መራቅ፣ እንደዚህ አይነት ውስጥ ሶሻል ሚዲያ መጎርጎር ውስጥ ስንሆን ሰላሳ ላይ ፔንፉል ላይፍ እንኖራለን። ከሰው ሀያ ውስጥ በብዛት ልዩነት ብዙም የለንም አይደል? አይታችሁ ሀያ ውስጥ ችግር የለም፣ ቤተሰብ አለ፣ ለባብሰ ተቀባብተ ትወጣለ፣ ችግር ወጣትነቱ አለ ምናምን ሻይ ይዘህ ምናምን ካወራ ይበቃል። እሷ ላይፍ አጭር ነች። ሰላሳው ስትገባ ዩአደዋን ዲሳይድ። ስለዚህ በሀያ ውስጥ የምትሄድበት ካፌ እንኳን መግባት አችልም፣ ሰላሳ እዚህ ገባ ነበር ነው ምትለ። እንደሱ መሆን የለበት። ግጥም አድርጎ መስራት ያስፈልጋል። ስለዚህ ጓደኞች ካፌ ሲገቡ እዚት የካፌ ሰዓት ለኔ አልፈልግም፣ ዛሬ አልችልም። ሶሪ ከእናንተ ጋር በሆን ደስ ይለኛል። ሩዳ ትሁኑባቸው፣ እወዳችኋለሁ ጓደኞች፣ ግን ህልሜን እንደምወድ ያክል አልወዳችሁም። እዚህ ጋር ግልጽ ሁኑ። ብዙ ሰው ለጓደኞቹ ምቾት መፍጠር ነው ይፈልገው። ሰው ምን ይላል፣ ሰው ምን ይላል ብሎ ሰው ራሱ ካልኖረ እኮ እሱ እንስሳ ነው። ሰዎችን ለማዝናናት ነው የሚኖረው ማለት ነው። ህልማችሁን ማወቅ ያስፈልጋል። ሁለተኛ ህልማችሁን ካወቃችሁ በኋላ የምታዳብሩት ነገር ከዚህ በፊት ያለመዳችሁት ነው። ያለመዳችሁት ማንበብ ላለምድ እችላለሁ፣ ከሰዎች ጋር መነጋገር ላለምድ እችላለሁ፣ ቢዝነስ መስራት ላለምድ እችላለሁ። ልምዱ ላይኖረኝ ይችላል ከዚህ በፊት ምንም ነገር፣ ግን ተለማምዶ የማይቻል የለም አይደል? የሰው ልጅ ከባድ የሚባልን ነገር ለምዶ ምን ያደርገዋል? ይችለዋል ነው። ስለዚህ አዲስ ልምምድ ውስጥ መግባት አለባችሁ። እድሜያችሁ አሁን ሰዓት ላይ ብትጀምሩ በመጪው ሁለት ዓመት ልምምዱን ከተካናችሁት ልምድ ማለት ሳናስብ፣ ሳናስተውል፣ ሳናቅድ አውቶማቲክ የምንሰራው ምን ተገብረው ነው እንደ ዋዛ የምንሰራው ማለት ነው። ከኔ ማጀ ለስኬት ልምድ ካዳበራችሁ ልምዱ ስኬት ጋር ያደርሳችሁ። ስለዚህ ስኬታማ ለመሆን ከመሞከር በፊት ለስኬት የሚያስፈልገውን ልምድ ማወቅ ያስፈልጋል። ነገ አርባችሁን ነገ ሰላሳችሁን ነገ ሀምሳችሁን ስልሳችሁን ምርጥ የሚያደርግላችሁ ግን ዛሬ ላይ የሚበላ ጫማ አለ። ወገብ የሚታሰራል እጅ የሚሰበሰባል። ግልጽ ነው። የስራ ሰዓት ነው የምትሉታል። ለምን እድሜያችሁ ከሰላሳ በላይ ያለው ነው ማማር ያለበት። ሀያ የመስሪያ ሰዓት ነው፣ የመሰብሰብ አይደለም። የመዝሪያ ሰዓት ነው። ሀያ የመማሪያ የመሞከሪያ ወርጥ ወጥቶ ወርዶ የመስሪያ ሰዓት ነው። መንገድን አቅጣጫን የማስቀመጫ ነው ሀያውን ከ20 እስከ 30 ያለውን እድሜ እያሾፈ በዘበት የሚያሳልፍ ሰው ከዛ በኋላ በህይወቱ ለመቀየር በገዛ እጁ ዙሩን አክርሮታል። በቃ ለመቀየር እንዳይችል ውትብት ውትብትብ አርጎታል። እና ሀያ ላይ የምትዘናጉ ሀያ ላይ የምትፈሩ ሰው ሀያ ላይ ይፈራል፣ ሀያ ላይ ይፈራል ሰው ይህ ሰው እኮ 30 አይግባ የፍርሃት ማከፋፈያ ድርጅት ነው የሚከፍተው በወድቅ ሱ ይላል እና ታዲያ ልትወድቅ አደን እንዴ ሀያ ይሆንከው ሀያ እኮ ለመውደቅ ነው ለመሞከር ነው ሀያ ለማበላሸት ነው ሀያ ለማለም ነው ሀያ ለኢነርጂ ነው ሀያ ለጉልበት ነው ሀያ ለሀይል ነው ሀያ ለመጀመር ነው የተሰራ ማንም እኮ ከአርባ የጀመረ የለም አን ከመቶ የጀመረ የለም ሀያ ነው ስለዚህ ሀያ ላይ ውደቃ ታደ ስትወድቅ አቧራ እናዳፈ በዚህ በኩል ይወደቃል የሚል ትምህርት ነው። እንዳት ውድቀ ካልኩሌትድ ሪስክ ለመውሰድ ከወደቁና ካለፉ ሰዎች ትንሽ አዳም ሜንተርሽፕ ሀያ ውስጥ ስትሆኑ የህይወት ሜንተር ያስፈልጋቸው ግን ሜንተር የሚባለው የምትወዱት ሰው አይደለም። ሆን ያለበት ያለፈ ሰው በምትፈልጉት ግብ ላይ በምትፈልጉት የህይወት አይነት ላይ ያለፈ ያለፈች እነሱን ነው ምን የምታደርጉት። ሀያ ላይ ከኮምፎርታችሁ ምን አርጉ ወጡ። ትራስት ሚ ሰላሳችሁ ያምራል፣ ሰላሳችሁ ያምራል። ትተረባላችሁ ነገ ሰዎች፣ ዛሬ የሚተርቧችሁ ሰዎች ሰላሳው ሲገቡ ምን እንደሚሏችሁ ታውቃላችሁ? እሷ እንኳን ድሮም አቋም አላት ብለው ቁጭ ምን ነው ያኔ ቢሉሽ ሀያ ላይ ከሚተርቡሽ ይለቅ የአቋም ሰው ዛሬ ጓደኞቻችሁ አይ ዛሬ እኔ ኳሳ ላይም ፊልማ ላይም ዛሬ ላነብ ነው ብትሉ የአቋም ሰው ነ ቢሉ ያበረታታሉ ወይ ሳያበረታሉ ዛሬ ዛሬ ምን መጽሐፍ ምን ሆነሻል ታዲያ? ነጋታ ነብይ ነጋታ ነብይም እኮ ማለት ነገ እኮ በይዘው ወይ እንደዚህ ብላችሁ ስትነሱ ሰላሳ ላይ ነው ውሻም ሰው ዛፍ ራሱ ዛፍ ይበልጠናል አይበልጠን? በእድሜ እኮ ይበልጠናል። ሳይለፋ አንድ ቦታ ቆሞ ንፋት ሲመጣ ሲመለስ እያለ ምንም ብዙም ሳይጨናነቅ ማለት ስር ሰዶ ማለት ስር ሰዳችኋል ወይ እናንተ በኑሮ ላይ ነገ ሰላሳ ላይ አርባ ላይ ሐምሳ ላይ ስልሳ ላይ የሚያቆማችሁን ስር ዛሬ ሰዳችኋል። የምትሰዱት በምንድን ነው? እንደ ዛሬ አይነት አንሆን አይደል? አይደለም ከምን በመውጣት? ከምቾት በመውጣት ከኮምፎርት ራዕይ የሌለው ትውልድ ይጠፋል የሚል እኮ የመንፈሳዊ ቃል አለ አይደል? የፈጣሪ ቃል ነው። ራዕይ የሌለው ትውልድ ይጠፋል። ስለዚህ ራዕይ ማለት እኮ ነገ ሰዎች እንጀራ ሲበሉ አስቦ ተነስቶ ድክ ድክ ማለት ነው። ለራስ ለሆድማ ብንተኛም እንደምንበላ እኮ አይተነዋል ብናራዝም እንደምንበላ ብንተኛ እንደምንበላ ትንንሽ ህልሞች ወይም ትንንሽ ገንዘቦች ቢያዘናጉን እንደምንበላ አይተነዋል። ውፎችም ስለሚበሉ ግን ከነዚህ ከእንቅልፎቻችን ብንወጣ ደግሞ ብዙዎች እንደሚበሉ ደግሞ አይተናል። ስለዚህ በሱ ውስጥ መስራት አለ።